ሰላም ጤና ይስጥልኝ፣ ውድ አድማጮቻችን። ወደ እለቱ በትንታኔ ያዘጋጀነው መረጃ እናልፋለን። ሰራተኞቹ ሲኦል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮ እንደሚፈጽምባቸው ድርጊቱን አጋለጡ። አንዳንድ የመንግስትም ይሁን የግል ድርጅቶች ለሰራተኞቻቸው በመመቸትም ይሁን ባለመስማማት ስማቸው አልፎ አልፎ ይነሳል። ሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ አለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ በተለምዶ ሮቶ የሚባሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም አለው። ከሰራተኞቹ ጋር እንደ የብሔር ብሔረሰቦች በዓል የባንዲራ ቀን ወይም ሌሎች በዓላትን በአማረ መልኩ ሲያከብር ይታያል። የሰራተኛውን መብትና ጥቅም የማያከብር ድርጅት ሁሌም ከትችት አይወጣም። ስለ ሰራተኞቹ የሚያስብና ሕግና መመሪያ ተከትሎ የሚሰራ ደግሞ ከራሱ አልፎ አልፎ ለሀገር ምሰሶ ይሆናል የሚለውን መልእክት፣ ድርጅቱ ያስተላለፈው በቅርቡ የሰራተኞችን ቀን ብሎ ባከበረው በዓል ላይ ነበርም። ድርጅቱ ከዚህም አልፎ በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባው ዋቶ የጤና ኬላ የዛሬ ዓመት አስመርቆ ነበር። በቅርቡ ለመቄዶንያን ገንዘብ ሲያሰባስብ ሱፐር ደብልቲ ጄኔራል ትሬዲንግ የ500 ሺህ ብር የገንዘብ ስጦታም አበርክቷል። ታዲያ ጉዳዩ አቶ ጸጋዬ ደበበ የሱፐር ደብልቲ ጀኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ናቸው። በርካቶች ግለሰቡን የአወዛጋቢው ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር እና ዩቲዩብ ቻናል መስራች በመሆናቸውም ያስታውሷቸዋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የስራ ቦታው ሲኦል እንዲመስል እያደረጉ መሰረት ሚዲያም ያነጋገራቸው በርካታ ሰራተኞች ይናገራሉ። ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባን እንዲፈጸም ማድረግ ይችላሉ። ፖሊሶችም ሲጠሩ በደቂቃ መጥተው የተባሉትን አድርገው ይሄዳሉ። እምቢ ያሉ በሚሊሻዎች ታፍሰው ለወታደርነት ወደ ካምፕ በግዴታ ሊገባ ይችላል የሚሉት አንድ ሰራተኛው ናቸው። ሁሉም ሰራተኞች ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀዋል። ሱፐር ደብልቲ ጀኔራል ትሬዲንግ አሁን ላይ ከአራት ሺ አምስት መቶ የሚደርሱ ሰራተኞች እንዳሉት የታወቀ ሲሆን በርካታ ሰራተኞች ስማቸው ሳይጠቀስ እንኳ ለሚዲያዎች ለመናገር ሲቸገሩም ታዝበናል። ከስራ አንድ ደቂቃ ያረፈደ 700 ብር፣ ማስቲካ ያኘክ አንድ ሺህ ብር ይቀጣል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል። ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞህ ብትቀር ሙሉ በሙሉ ከስራ ትባረራለህ በሚሉት ሌላኛው ሰራተኛ የሚከተለውን ድብደባና እንግልት በመፍራት ማንም ተመልሶ መብቱ እንዲከበር እንደማይል ይናገራሉ። ሰራተኛው አክለውም መግቢያ ሰዓት ጠዋት 12 ሰዓት ከ20 ሲሆን መውጫ ደግሞ ማታ 12 ሰዓት ነው። መቅረት ማስፈቀድ የሚባል ነገር የለም የሚሉት በርካታ የተቋሙ ሰራተኞች የድርጅቱ ባለቤት አቶ ጸጋዬ በተደጋጋሚ እያንዳንድሽ ብሬን ቀደሽ አትጨርሹው፣ ምንም አታመጡም፣ የፈለግኩትን አደርጋለሁ በሚለው ንግግራቸው እንደሚታወቁም ያነሳሉ። መሰረት ሚዲያም እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች ለሕይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ደርሳቸዋል። ወጣለው ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል ሲታሰሩ ደግሞ ከአንድ ሚሊዮን ብር ጀምሮ ቁጥሩ ይጠራና ብር ሰርቋል ወይም ሰርቃለች ይባላል በውሸት መስክር ትባላለህ ሀያ ሺህ ብር ይከፈልሃል እምቢ ካልክ አንተም ትታሰራ ለሚሉት አሁን ድረስ ክፍት ስጋት ላይ የሚገኙ ውስጥ ሰራተኞቹ ናቸው ምንጮቻችን እንደጠቆሙት በዚህ ምክንያት ስራ ለቀው ወደ ገጠር ከሄዱ በኋላም ተይዘው የመጡ ይገኛሉም ብለዋል። ግለሰቡ ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ነው። ደግሞም የሚገርመው ስንት ስቃይ ስንት ሰቃይ ተማሪዎች ጥሩ እየመሰላቸው እየገቡ ሕይወታቸው የተበላሻሉ በማለት የተናገረችው ሌላዋ ሰራተኛ ከአካል ድብደባው በላይ የአእምሮ ቁስል የሚሆን ስድብ በርካቶች ሲሰደቡ ይውላሉ በማለት ገልጻለች። አለም ገና በሚገኘው ፋብሪካ ውስጥ ሰራተኞቹ ገብተው የሚደበድቡት ስፍራ እንዳለና ስራ ሲሰሩ ደክሟቸው ቆም ያሉ ጭምር ዱላ እንደሚከተላቸው ታውቋል። በዚህ ምክንያት በአንድ ቀን ውስጥ ሰው ሳይደበደብበት የማይውል ቀን እንደሌለ ሰራተኞቹ ጠቁመዋል። ምንም ሳያጠፋ ተላላኪዎች ይመጡና አጥኑት ይባላል። እያንዳንዱም ሰው በወሬ ስንቱ ታሰረ፣ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ውጭ ላይ ሚዲያ ላይ እንደነሱ ያሉ ጥሩ ያለ አይመስልም የሚሉ ቅሬታ አቅራቢዎችም ሰራተኞች ናቸው። በግለሰቡ በተገነባው ሆስፒታል ውስጥ ደግሞ በእርዳታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ለተጠቃሚዎች እንደሚሸጡም ተሰምቷል። ማንም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል። የእርዳታውንም በነፃ ያስገባሉ፣ ግን በእርዳታ ስም ይቸበቸባል። ይህ ማለት ሀገሪቱ እየተ እየተበዘበዘች ነው የሚሉት ደግሞ በሸገር ከተማ አስተዳደር የሚሰሩ አንድ አመራር ናቸው። እንደምንሰማውም ብዙ ችግር በሰራተኞቹ ይነሳል። ለምሳሌም የመብት አለመከበር ጥያቄና፣ የስራ ልምድ እንኳን ሲጠየቅ የመከልከል ግለሰቡ ለብዙ ሰው የስራ እድል የከፈቱ ናቸው። ግን ደግሞ የድሃ ልጅ ሰቆቃ ይብቃ በማለት ይገባልም ሲሉ አስረድተዋል። አንዳንዴ ይሄ ነገር አገር ውስጥ ነው አይደለም እንዴ ብለህ ታስባለህ። ስራ አጥፍተህ ከሆነ ተቀጣ ገንዘብ ነው። የሰው ልጅ ግን መጫወቻ ለምን ይሆናል? እስከ መቼ ስድብ፣ ዱላ፣ እስር እና ማስፈራሪያ ለምን በማለት አንድ ሰራተኛ ጥያቄያቸውን ሰንዝረዋል። በሱፐር ደብል ቲ ጄኔራል ትሬዲንግ በአለም ገና ከተማ በ1999 ዓ.ም የሙከራ ምርቱን የጀመረ ድርጅት ነው። በዚሁ ዙሪያም የባለቤቱን የአቶ ጸጋይ ምላሽ ለማግኘት መሰረት ሚዲያ ያደረገው ሙከራም እንዳልተሳካ አስታውሰዋል።